ሰው ዲን አልኢስላም ማለት ሱና ማለት ነው። በቃ ሱና ማለት ዲን አልኢስላም ማለት ነው። ምንም ሊቃረኑት ነገር የለም። እስልምናን የምንረዳው በሰሃቦች ግንዛቤ ነው። በእኛማ ከሆነ የተወሰነው በሱፊ የሸመተውን እምነት ያመጣና እቋኑ ደሞ ይመጣና እኛ ከካፊሮች ጋር ምን አጨጋጭቀን አሁን ምን ይጨጋጭቅበት ወንበር ነው። ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ

የሚላው ሳፊ ሁን ኒሳ አሉ ሴትን አልጨብጥም አሉ። ከነቢዩ በለጠ ነው። ሱፊዎች ጋር ሄዳችሁ ከሆነ ሀጂ ሲገዱ ሲባሉ፣ አንተ ሞኝ ዝም ብለህ በውዱ ፊትህን በውሃ ትልጠዋለህ። አረ እኛ ኳ አርሽ ሰግደን ነው የምንመጣው ይላል። እሺ አርሽ ወደ ላይ ከሆነ ደግሞ አላህ ከአርሽ በላይ መሆኑ ለምታወግዛላችሁ። ይሄ እሱን ተው እሱን ተው። አንተ ግን እኛ የምንሰግደው አርሽ ነው። እሺ ይሰሩ ኖር ሁሴን አስሯል። አብሽር አብሽር። እሺ ነቢዩ ዐለይሂ ሰላቱ ወሰላም እኮ እኔ ሴትን አልጨብጥም ይሉ ነበረ። ዝም ብለህ አንተ አልገባህም አንተ